እንግዲህ ሀይሚና ቡራ በአዲስ ቪዲዮ መጥተዋል ማለት ነው። ብሩክ እንግዲህ ዛሬ ሀይሚን ጠርቷት ተገናኝተዋል። ያው ትንሽ ጠፋ ብለው ነበር በራሳቸው ቤት ከመጡ ያው እንግዲህ ትናንትናም በዳኒ ቤትም እንዲሁም በነማሄ ቤትም ነበሩና ያው ሰላም ናቸው። እንግዲህ ሁሉንም ነገር ተናግሯል ማለት ነው። ብሩክ ለሀይሚየም እንግዲህ ጠበቅ ያለ መልእክት አስተላልፏል ማለት ነው። ስለዚህ ጉዳይም እኔ በደንብ ለማውራት ነው የመጣሁት። ሀይሚዬንም እንግዲህ ትንሽ አስደንግጧታል ማለት ነው። ይሄን ያደረገበት ምክንያትም ትልቅ ምክንያት አለው ብሩክ ማለት ነው። እና ሰላም ሰላም፣ ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። አዲሶች ቤተሰብ እንድትሆኑ እንዲሁም ቪዲዮውን በላይክ እንድትጀምሩ በትህትና ጠይቃለሁ ማለት ነው። ውድ የስልምና እህት ወንድሞቼ እንኳን አደረሳችሁ እያለው መልካም በዓል። ለእኛ ደግሞ እንግዲህ ትንሽ ይቀረናል። በሰላም እንዳስጀምረን በሰላም እንዲያስጨርሸን የእግዚአብሔር ፍቃዱ ይሆን እያልኩኝ እንግዲህ ቡራ ዛሬ በብዙ ነገሮች ነው የመጣ ማለት ነው። ያው ከጠፉበት እንግዲህ የጠፉበትን ምክንያት ታውቃላችሁ ብዙዎቻችን። ያው ትንሽ አለመግባባት በነበረ ጊዜ ትንሽ ጠፋ ብለው ነበርና ስለሱ ጉዳይ እንግዲህ መግቢያ ላይ ብሩክ ተናግሯል ማለት ነው። ሀይሚንም ትንሽ አስደንግጧታል ማለት ነው። በመጀመሪያ ለሀይሚ መልክት ካስተላለፈው ነው የምጀምረው ወሳኝ ነጥብ ስለሆነ ማለት ነው። ብሩክ እንግዲህ እንደተናገረው እኔ ትንሽ ነገር ያናድደኛል። ሀይሚዬ፣ በጣም ነው መወድሽ፣ በጣም ነው ማከብርሽ። ነገር ግን እኔ ትንሽ ነገር ስለሚያናድደኝ በትንሽ ነገር ስናደድ፣ አንቺ ምናደድ የለብሽም ሁለታችንም የምንናደድ ሀይ ምንሆን ከሆነ የምትመልሽ ሊ መልስ ደግሞ በጣም እኔን ያናድደኛል። ስለዚህ ነገራቶችን እባክሽ በመግባባት ለመፍታት እንሞክር። በቃ ሰላም ሊወርድ አልቻለም ብሏል ማለት ነው። ብሩክ እዚህ ላይ እንደዚህ ሲል ችግሮች እንደተፈቱ ተስፋ አደርጋለሁ። ትናንትና ሚው ስለተናገረ ታርቀናል፣ ምናምን ስላሉ ሁለታቸውም ጋር ደህና እንደሆኑ ተስፋ አደርጋለሁ። ግን ብሩክ ለማስታወስ የሞክረው ወይም እንግዲህ ሪኮመንድ ማድረግ የፈለገው ማለት በቃ እኔ ትንሽ ነገር ነው የሚያናድደይ ብሏል ማለት ይባስ ደግሞ በምናገራቸው ነገሮች ይህ የሚመልስ የባሰ ያናድደኛል፣ በጣም ነው የሚያቃጥለይ ብሏል ማለት ነው። እና እንዲሁም ደግሞ ጠቀስ ብሎ ወደ ቤተሰብም ሲያመራ ታላቅ ወንድሜ መላኩ፣ እኔም፣ እንዲሁም አብትሽም እንናድዳለን። በተለይ እናቴ ያው ብሩክ ይናደዳል፣ ነዳዳም ትለኛለች። ስለዚህ እባክሽን ተረጂኝ፣ ወይ ልረዳሽ፣ ወይ ተረጂኝ። ያ ማለት ወይ ተሸነፊ፣ ወይ ልሸነፍ ነው እና ይሄ በጣም ማለት ትልቅ መልእክት ነው ብሩክ ያስ ተላለፈው ማለት ነው። አሁን እኔ ለሀይሚ መናገር የምፈልገው ነገር እዚህ ጋ ነው ማለት ነው። ማለት እንግዲህ ሁለት ጓደኛሞች አብረው በሚኖሩ ሰዓት አለመግባባት ሲፈጠር መቼም ብሩክ የሚያስከፈውን ነገር ሀይሚ ጠንቅቃ ታውቃለች። ብሩክም ሀይሚ የማትፈልገውን ነገር እሱ ያውቃል። እና ስለዚህ ይህን ነገር ደግሞ ማለት ሀይሚ ብሩክ እንደዚህ ትንሽ ነገር የሚያናድደው ነገር ከሆነ የሆነ ችግር ሲፈጠር፣ አንቺ መልስ የምትመልሽለት ሲሆን እሱ የሚያናድደው ነገር ከሆነ ሀይሚ በፍጹም መልስ መመለስ የለብሽ። ምክንያቱም ያ ነገር ትንሽ ደቂቃ በኋላ ወይም ከተወሰነ ሰዓታት በኋላ ያ ነገር እንደሚበርድ ስለምታቂ ትንሽ ነገር እንደሚያናድደው እንደሚያቃጥለው ስለምታቂ፣ ሀይሚ ይህን ነገር መረዳት መሻል አለብሽ። የምሬን ነው የምለው። ይሄ ማለት ነው። በጣም ማለት ነው። ምክንያቱም ብሩክ እንደተናገረው እንግዲህ ብዙ ጊዜ የሆነ መልስ ሲናገራት ሀይሚ የምትመልሰው ያናደደኝ አለኝ እና መልሻት መልስልኝ ለማለት ፈልጎ ነው ማለት ነው። እና ሴት ናት ደግሞ ነገሩን ማብረድ ያለባት። ለምሳሌ እኮ በትዳር አለም ሲኖሩ ይህ በቃ ወንድ ልሽ ከውጭ በሆነ ነገር በስራም፣ በምንም፣ በጓደኞችም ተናዶ ተበሳሽቶ ሊመጣ ይችላል። የጋን ጊዜ ደግሞ ሴት መሆኗ ነው ብላ ሚስት የምታረጋገው ነገሩን የምታስረሳው እሷ ናት ነው የሚባለው። እና ስለዚህ ሀይሚ ይህን ነገር ደግሞ አንቺ መረዳት መቻል አለብሽ። በቃ አንቺ ቀዝቀዝ ብለሽ ነገሩን ውሃ ማድረግ አለብሽ። አይታችሁ ከሆነ ብዙ ጊዜ ቪዲዮ ሲሰሩ የሆነ እየተጨቃጨቁ ሲሰሩ በቃ ብሎ ብሩክ ከሳማት ነገሩ ያልቃል ማለት ነው እና ይበርዳል ማለት ነው። ስለዚህ ሀይሚ ደግሞ ይህንን ነገር በቃ ሴት ብልህ ናት አደል? ሀይሚ በጣም ብልህ ነች። ብልህነትሽን ደግሞ ለራስሽ እንድትጠቀሚበት እንፈልጋለን። የምር እኛ ብዙ ጊዜ እንላለን ሀይሚ በጣም ብልህናት ከሚባለው በላይ ማለት ነው ሀይሚ ማለት ነው እና ልባም ሴት ናት። ታዲያ ይሄንን አንቺ ለራስሽም ተጠቀሚበት። አሁን ሀይሚ ጠንካራ ጎንሽን አለሸነፍ በይነትሽን ማሳየት ያለብሽ በሌላ ጉዳይ ነው። ያ ማለት ለምሳሌ የብሩክ አፍቃሪዎች ነን ብለው በጣም ብዙ ነገር የሚሉሽ ምሴጅ የሚልኩልሽ በጣም ለማናደድ፣ ሁለታችሁን ለማለያየት፣ በኮመንት ለማናደድ ለሚያደርጉብሽ ነገር ለእነሱ አንቺ ጠንካራ ጎንሽን አሳያቸው። ለእነሱ ማለት ነው ብሩክ ላይ ግን መሸነፍ መቻል አለብሽ ማለት በቃ ባለፈው ራሱ ፕራንክ ያደረገችው ጊዜ ወደ ቤተሰቦች የልህር ነው ብላ ፕራንክ ያደረገችው ጊዜ ለምንድን ነው አንተ ማትሸነፍ መሸነፍ የሚባል ነገር እኮ አለ ስትለው አንቺ እኮ አንድ ቀንም ተሸንፈሽልኝ አታቂም አንቺ መቼ ተሸነፍሽልኝ ነው ያላት ማለት ነው። እና ስለዚህ የጋን ጊዜም እንደተነጋገሩት ሀይሚም አትሸነፍም፣ ብርኩም አይሸነፍም። ሁለታቸውም እልከኞች እንደሆኑ ራሳቸው ተናግረዋል። ሁለታቸው እልከኞች ከሆኑ ሁለታቸው ነዳዳም ከሆኑ ደግሞ በፍቅር መሃል በጣም ከባድ ነው ስለዚህ ሃይሚ መሸነፍ መቻል አለብሽ አንቺ እኮ ነገራቶችን ማቀዝቀዝ ውሃ ማድረግ ትችያለሽ የምሬን ነው በጣም ብዙ ጊዜ በሳይንስ ሁሉ ይነገራል እና እንግዲህ ሃይሚም ተምረሻል ይሄን ነገር ጠንቅቀሽ ታውቂያለሽ እና በሳይንሱም ማለት ነው ስለዚህ በቃ ብሩክ ተናግሯል ማለት ነው ዛሬ አንዳንዴም አልፎ አልፎ ይናገራል እና በጣም ትንሽ ነገር እንደሚያናድደው ቆይት ወግን ደግሞ እንደሚረሰው ኢቨን እንኳን ብዙ ጊዜ ፕራንክ ስናደርገው በአንድ ቀን ይቅርታ ስትለው ይቅርታ ይቀበላል። ብሩክ ማለት ነው እሱ ችግሩ ቶሎ ይናደዳል እና ለውሳኔ ይቸኩላል። ከዚህ ውጭ ሌላ ምንም ችግር የለበትም ብሩክ ማለት ነው እና ሀይሚ ይህን ነገር መረዳት መቻል አለባት። በቃ ማለት ለብሩክ ማሳየት ያለብሽ ያንችን እንዴት ነው ከሱ የሚመጡ በጣም እንዴት ነው ጠንካራ ቃላቶችን አንቺ ማብረድና ማቀዝቀዝና ቀስ ብለሽ ማስረዳት። ነገሮች ከበረዱ በኋላ ቀስ ብለሽ ማስረዳት መቻል አለብሽ ሀይሚ ማለት ነው። ምክንያቱም ምትወጁን ምታፈቅሪውን አጠገብሽ ያለውን ብሩክን ባልሆነ ነገር ማስቀየም ማናደድ ስለሌለብሽ ማለት ነው እና ብቻ እንግዲህ ብሩክ ይሄን ነገር ተናግሯል። እኔም እዚህ ጋ ነው መናገር የምፈልገው ማለት ነው እና የው ማለት በቃ ይሄን ነገር በቃ ይሄን ቪዲዮ ካየሽው ብሎ ይው፣ ማየቷም ስለማይቀር እሱ ስለተናገረው ማለት ነው እና ይው ደግሞ እንግዲህ ትንሽ ፕራንክ አድርጓታል። ብሩክ ይዞት የመጣው ፕራንክ እጅግ በጣም አስተማሪ ነው፣ የምሬን ነው እምላችሁ። በጣም አስተማሪ ቪዲዮ ነው ዞ የመጣው ብሩክ ማለት ነው። ይሄ ብዙ ጊዜ በሀጋድ የሚታይ ነው እና በጣም ያሳቀኝም አለ ማለት የአንድ ቀን ስህተት አለ የአንድ ቀን አንዲት ቀኖችን የተሳሳትኳልና እንግዲህ ሀይሚንም አዚጋ ማመስገን እና ማድነቅ እችላለሁ። ለምን ብሩክ ይዞት በመጣው ነገር ቃል ገብታለት ነገሩን ስሰማው ከጎኑ እንዳራቀችና ቃሏን እንዳከበረች ይሄ በጣም ትልቅነት ነው። ብሩክ ይዞት የመጣው ዛሬ በጣም አስተማሪ ነው። የምሬን ነው የምላቸው እንዲ ኢትዮጵያ ውስጥ በቃ ማለት እንዴት ነው ከመቶ ፐርሰንት ሰላሳ ፐርሰንቱ ማለት ነው። ከመቶ ፐርሰንት ሰላሳ ፐርሰንቱ በተለይ በሴቶች ማለት ነው እና በቃ በአንድ ቀን ስታት በመጠጥም ሊሆን ይችላል። ባልሆነ ስሜት በቃ አለግን ባልሆነ ሙድ ውስጥ ይገቡና ወይም በሆነ ነገር ተገፋፍተው ይገቡና በአንድ ቀን ስታት ዘጠኝ ወር ሙሉ አርግዘው ተሰቃይተው ተሸክመው ኑረው ያንን ልጅ ሲወሉት ደግሞ በችግር ባላሰቡት እንደ ውርዴትም ስለሚቆጠር አባቱም አይታወቅም ከየትም እንዳረገዘችውም ስለማይታወቅ በሴት ልጅ የሚደርስ በጣም በጣም ጫና ይሄ ማለት ነው እና ከዚያ በቃ የኑሮም ደረጃ ይሆናል፣ ማሳደግም የማትችልበት ጊዜ ይሆናል። ቤተሰቦቿም ከየት አመጣሽው ስለሚሏት መጨረሻ ላይ ምንድነው የምታደረግ? ያቺ በድንገት ያንን የፈጸመችው ሴት በቃ ከማን ያንን ነገር እንደተፈጸመ ካወቀች በኋላ ወስዳ ከዛ ሰው ቤት ደጃፍ ከወረቀት ጋር ምናምን አድርገው ያስቀምጣሉ። ይሄ በጣም ብዙ ጊዜ በጣም ኢትዮጵያ ውስጥ እየታየ ያለው ነው እና ማለት በሁለቱ በሰሩት ስህተት ልጅ የሚቀጣበት ማለት ነው። ልጅ ራሱ ያላባት የሚያድግ ለጎዳና ተዳዳሪ የሚሆነው በዚህ ስህተት ነው እና እጅግ በጣም አስተማሪ ቪዲዮ ነው ብሩክ ዞት የመጣው ማለት ነው። በጣም በተለይ በሴት ልጅ የሚደርሰው ማለት ነው። ሴት ልጅ ራሷን ምን ያህል እንዴት ነው መቆጣጠር እንዳለባት ራሷን መሆን እንዳለባት የሚ እና እጅግ በጣም አስተማሪ ነው። ብሩክ ዞት የመጣው ማለት ነው። ሲቀጥልም እንግዲህ ሀይሚ አይታችኋታል። እና ጥለሽኝ እንደማተች ብሎ ቃል ካስገባት በኋላ ነገሩ ሲነገራት ቢከብዳትም ነገሩን አምና ተቀብራ በቃ ልጁን አሳድገው እንዴት ላሳድገው ይላታል። እንደወለድ ካሳድገው አላለችም። ያው ትንሽ ስሜታዊ አድርጓታል። ቢሆንም ግን በቃ እናንተ በሰራችሁት ስህተት ልጁ መቀጣት የለበትም። ማገዝ ያለብኝን ነገር አግዛለሁ ብላ ያው ቃልዋን እንትን አላጠፈችም ማለት ነው። እና ብቻ በጣም ጨንቋት ነበር። በጣም ነው የተጨነቀችው። በቃ ማለት ነው። ብዙ ነገር ነው ያሰበችው። እጅግ በጣም አስተማሪ ቪዲዮ ነው ብሩክ ዘወት የመጣ ውድ ቤተሰብ